በዚህ ስራ ላይ ሀይሚና ቡቡዬ ምን ትምህርት እንዲያገኙ ወይም እንዲወሰዱ፣ ማን ነው ትክክለኛ አድናቂያችን፣ ማን ነው እኛንስ የሚወድን፣ ማን ነው የእኛን አንድነት የሚፈልግ የሚባለውን ነገር ጠንቅቅ አርገው አውቀዋል። እውነት ለመናገር እና እንግዲህ ቡቡዬ ትናንትና ከሶሲ ጋራ የሆነ ሙዚቃ በእሷ ቤት ሼር ተደርጎ ነበረ ወንድሜ የኔ ትዝታ ሚል እንዲሁም እሱም ከስር ኮሜንት እህትዬ ብሎ እንትን ብሏል። ኮሜንት ተጽፏልና ያንን ቪዲዮ ይዛችሁ እያሯሯጣችሁ ማለት ነው። ይዛችሁ ታሯሩጡት አላችሁ። የት እንደምታደርሱት አላቅም። እሱ ነግሯችሁ አልቁ ባይሰጠኝም የኔ ልብ ገብታችሁ አላያችሁም ብሏችኋል እኮ። እኔ ምልሁን ምልሁን ልቤ ለማን ነው የምታውቁት ነገር የለም ብሏችኋል። በነገራችን ላይ እዚህ ሀገር ስንመጣ እኮ ያልተማርን ሰዎች አለን ብዬ አላስብም ቢያንስ እንኳ እስከ አምስተኛ ክፍል እስከ ስድስት ክፍል እስከ ሰባት እስከ ስምንት እስከ ዘጠኝ ክፍል እንኳ ሳንማር የመጣን ስዴት አለም ላይ ያለን አይመስለኝም እውነት ለመናገር መቼም ግን ይሄንን የተማረ መቼም ያስባል ብዬ አስባለሁ እውነት ለመናገር ማለት ነው እና ሀይሚዬ ዛሬ ደግሞ ቡቡ የሰጣትን ማስተዋችን አሻንጉሊቷን ይዛ የፍቅር ሙዚቃ እየሰማች ነበረ ሀይሚና ቡቡ አንዲ ናቸው ልላችሁ ነው በሰማሁት መሰረት ነው ልንገራችሁ ብዬ ነው አሁንም የተረዳሁት ነገር ቢኖር ሀይሚና ቡቡን አንድ እንዳይሆኑ የምትፈልጉ ነፍ ሰዎች እንዳላችሁ ተረድቻለሁ ከሚባል በላይ ከሚባል በላይ ግን የሰው መለያየት ምን ይሰራላችኋል እነዚህ ህፃን ልጆች አንዲ ቢሆኑ እንጂ ቢለያዩ ምን ይሰራላችኋል የምር ለመናገር ሀይሚና ቡቡ ሁለቱን ቆንጅዬ ናቸው እውነትን ለመናገር ማለት ነው የምርን ስነግራችሁና ሀይሜን የምትወዷ ከሆነ ቡራን የምትወዱ ከሆነ በመሀላቸው የተፈጠረውን አንድ ያድርጋችሁ፣ አንድ ለማረግ ሞክሩ እንጂ ሀይሜን ወደዛ፣ እሱን ወደዛ፣ ይሄ ይደብራል ብዬ አስባለሁ። እውነተኛ አድናቂ እንደዚህ አይደለም ብዬ ነው የምናገረው። ሀይሜና ቡቡ እውነተኛ አድናቂያችን ማን ነው? እውነተኛ ተከታያችን ማን ነው? ለይተዋቀዋል አሁን ላይ የእውነት ስነግራችሁ ማለት ነው። ሰላም፣ ሰላም፣ ሰላም። እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እኔ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ሁሉ መልካም ነው፣ ሁሉ ሰላም ነው። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ አሁንም ሀሳብ አስተያየት ልሰጠችሁ መጥቻለሁ። ቡቡዬ ቡቡዬ የበጎች አቃጣይ ልበል መሰለኛ የበጎች የቲክቶክ አቃጣይ ቡቡዬ ማለት ይሄን ያካተላችሁ እኮ እንዲያው ስዴት ላይ ሁናችሁ እህቶቼ፣ ግን ምን ሆናችሁ ነው የምትናደዱት? እንዲያው ኧረ ልሳቅባችሁ ማርያምን። እንዲህ ምን ሆናችሁ ነው ስዴት ላይ ተቀምጣችሁ እንዴ? ለራሳችሁ ኑሮ ማሰብ የለም እንዴ? ማለት ለራሳችሁ የምታስቡት ነገር የላችሁ። ሁለዚህ የማርያምን ሽንት ቤት እንዲያጠፋችሁ ነው እንደምትኖሩት? ንገሩኝ እስኪ ይህን ነገር እስኪ ንገሩኝ። ማለት የምታስቡት የለም የሆነ የምታስቡት ታሳቢ የላችሁም። አሁን ለምሳሌ በቃ ሄደን ይህንን አድርገን ይህን ብንሰራ ከዚህ የምንወጣበትን መንገድ የምንወጣበትን ነገር ምናምን ብላችሁ የምታስቡት ታሳቢ የላችሁም። ንገሩኝ እስኪ። ማለት በጣም ተገረሜባችሁ። የባችሁ እኮ ነው ሱስና ቡቡ ሙዚቃ ለቀ ያን ሙዚቃ እያወረዳችሁ ታላእሳላችሁ አረበ ምንዲያኔለ ምን ሆናችሁ ነው ማለት ነው ያልገባኝ። ምን እየሆናችሁ እንደሆነ አልገባኝ። ሃይሚና ቡቡ አንድ ናቸው። እሺ ሰምታችኋል። ምን እየሆናችሁ ነው ግን? ማርያም በእውነት ግን አልገባኝ። ምን እየሆናችሁ ነው የምታለሱት? ቡቡን እና ሱስን እያወረዳችሁ የብሩኬን ልብ እኮ ገብታችሁ አላያችሁም እናንተ። የሃይሚን ልብ ገብታችሁ አላያችሁም እኮ እናንተ። ምን ሆናችሁ ነው? ምን አገባችሁ? ማርያምን ግን እኮ አያገባችሁም እኮ። ዝም ብላችሁ እኮ ነው የምትደክሙት የምትለፉት። ምንም እኮ አይመለከተንም። ይቅርታ አድርጉልኝ። ማንም ሰው እኮ አይመለከተውም፣ እኮ አይመለከተውም። ማንም ሰው በሃይሜ አይመለከተውም፣ ማንም ሰው በብሩኬ አይመለከተውም። የፈለጉትን ማድረግ ይችላሉ፣ በፈለጉት መንገድ መሄድ ይችላሉ። ማንም ሰው ሊናገራቸው አይችልም እኮ ማንም፣ መብታቸውን። ራሳቸውን ወክለው እስከሰሩ ድረስ አለቀ። ራሳቸውን ወክለው እስከሰሩ ድረስ፣ እናንተን እስካልነኳችሁ ድረስ መብታቸው ነው። ምን ሁኑ ነው የምትሏቸው? አልገባኝም። አሁን ቡቡ ቡቡ አይሰጣችሁም ማለት ነው። እውነት ነው ምላችሁ፣ ዝም ብላችሁ አትልፉ። አትልፉ የበለጠ ያቃጥላችኋል። አትልፉ የምር ስነግራችሁ አትልፉ። ማርያም ሀይሚዬን እንቅጥቅጥ ብሎ ነው የሚወዳት። እውነቱን ስነግራችሁ በጣም ነው የሚዋደዱ። እናንተ አንድ እንዳይሆኑ የምትፈልጉ ህዝብን አይቻለሁ ቲክቶክ ላይ ቱ ተገርማላችሁ። በጣም ምየን በጣም ነው የተገረምኩባችሁ። አንድ እንዳይሆኑ የምትፈልጉ ሰዎችን አይቻለሁኝ። የምር የምር እናንተ፣ እውነት እንደ እናንተ አይነት አድናቂ በአፍንጫ ቢወጣ ይሻላል። ቢቀርባቸው ነው የሚሻለው። የእውነት ብሩኪንም ሳይሚንም ዝቅ እያደረጋችሁ የምትከተሉ ሰዎች ብቀሩባቸው ነው የሚሻለው። በአፍንጫቸው ይወጣ። እንደ እናንተ ያለ አድናቂ ባይከተላቸው ይሻላል ብዬ ነው የማስበው ማለት ነው። አንዳንድ ደግሞ መልካሞች አላችሁ። በቃ የሃይሚና የቡራና አንድ ቢሆን። አሁንም ሀይሚ ራሱ ትናንትና ከዚያ ልጅ ጋር ስመጣ በነገራችን ላይ አንዴ ነገር ሳልናገር አላልፍም። ትናንትና ኮሜንት ላይ አይቼ አቤት ቁ አቤት ሸበላ አቤት ሸበላ እያላችሁ ነበር ልጁ እውነት እናውራ ካልን ለእንጀራና ለእንጀራ እናውራ ካልን ብሩኬ ጋር የሚደርስ የለም ይቅርታ ግን ይህን ስላችሁ እኔ ለእውነት ነው የምናገረው ብሩኬ ጋር የሚደርስ ነገር የለም ቁመና መልክ ጸባይ ሁሉን አሟልቶ ሰጥቶታል ቡቡዬ ይሄ እውነት ነው ግርማ መጎሱ ብቻ ይበቃል እንዴ ሊሄኛውም ልጅ ግን ታዳጊ ነው ገና ግን ደግሞ ገና ትንሽ ነው ይሄኛው ልጅ ወጠጤ ነው ይቅርታ አድርጉልኝ ገና ትንሽ እየልጅ ነው ትንሽ እየልጅ ነው የምሬ ነው መነግራችሁ ገና ትንሽ እየልጅ ነው ማለት ቡቡም ትንሽ ነው ግን ቡቡ በቃ የሆነ ትልቅ ነው የሚመስለው ቡቡዬ ግን ማመጎሱ በጣም ነው የሚያምረው በዛ ላይ ቁመናው በዛ ላይ መልኩ ቡቡ ለመና ውብ ነው ቡቡዬ ይሄንን ለመና ይሄኛውም ልጅ ያምራል ያኛው ልጅ አስባችሁታል እንዲሁም እኮ አሁን ፀጉሩን ፍሪዝ ያደረገው እንጂ እየተሰራው ነበረ። እንትን ኢንስታግራም ላይ ይቻለ ተሰርቶት ምናምን እንዲዚህ አይነት ለሃይሜ አይመጣም። ይቅርታ አድርጉልኝ። እንዲዚህ ሁሉ አይሆንም። ይቅርታ አድርጉልኝ። ይሄንን ተጣመሩልና እንድሆኑልን የምትሉ ሰዎች ካላችሁ ከዛ ልጅ ጋር ይሄ የምጠቅሟት ሰዎች አይደላችሁም። ሶሪ በዚህ አጋጣሚ ምጠቅሟት አይደላችሁም። ሃይሜ ሲጀመር ከቡቡ ጋር ናት አሁንም ነገም ዛሬ ነው እና እናንተ ተረጋጉ ነው የምላችሁ። ቡቡዬ ደግሞ ይሄን ታምፕሌን ላይ ያረኩላችሁ ከሶሲ ጋራ፣ ይሄ ደግሞ ኮካኮላ ድርጅት ውስጥ እዛው ነው የጨፈሩትን እንዴት የተቀረጸ ቪዲዮ ነው። ጭፈራ ቤት አይደለም። ቆም ብላችሁ ለማሰብ ሞክሩ። የተማራችሁ ናቸው አይደል? ባትማሩም እንኳን ስደት ብዙ ነገር አስተምሯችኋል ብዬ አስባለሁ። እውነት ለመናገር ባትማሩም እንኳን ስደት ብዙ አስተምሯችኋል ብዬ አስባለሁ። ስለዚህ እንዴ ሰውኛ ለማሰብ ብትሞክሩ ጥሩ ነው ባይ ነኝ። እንዴ ነኝ እንዴ ነኝ የማታስቡ ከሆነ በጣም አስቸጋሪ ነው። የእውነት ለመናገር ሰው ባሏ አለበት፣ ዝጋ ቁጭ ብለን ሰው ባሏ አለበት ባንውል፣ ሰው ያላረገውን አረገ ብለን ባናወራ ተገቢ ነው ብዬ አስባለሁ። ምንም የሚጠቅም ነገር የለውም። የምርስ እነግራችሁ ሰው ባሏ አለበት እየዋልን፣ ሰው ባልተቀመጠበት እየተቀመጥን ዝም ብለን ሰው ሰውን ባንቦጭቅ ባናማ የተመረጠ ነው ብዬ አስባለሁ። የእውነት ለመናገር እና ቡቡ የእኔን ልብ አታውቁም እናንተ ብሎ ነግሯችኋል፣ ሲጀመር ማለት ነው አታውቁም። አዎ አናውቅም፣ ትክክል ነው። ምርጥ የስራ ሰው በርታልኝ ከየትቡም ሌላ ከካሜራ ጀርባ ስራ አላቸው እነሱ፣ እንደኛ ስራ ፈት አይደሉም። እዚህ ጋር ላብ ላይ ተቀምጠው ሆ ብለው የሚውል ህዝቦች አይደሉም። ለነገ ለልጆቻቸው ተፍ ተፍ እያሉ ነው እነሱ። እናንተ እዚህ ጋር ተቀምጣቸው ከሱክስ ጋር መጣ፣ ከእንትና ጋር መጣ ሃይሚ ከንትና ጋር መጣች፣ ሃይሚ ከከሌ ጋር መጣች። ተተኑ ኑሩ። እርሜያችሁን ጨርሱ እዚሁ። ኦኬ የትም እንዳት ሄዱ እርሜያችሁን እዚሁ ጭርስ አድርጉ። እንዳትንቀሳቀሱ ከሳቀሱ የትም እርሜያችሁን እንዳትሄዱ ጨርሱ እዚቹ። ሃይሚና ብሩኪ አራት አራት ልጆች እስከሚወልዱ ድረስ ስዴት ቁጭ በሉ እሺ። ሃይሚና ቡራ፣ ሃይሚና ቡራ እያላችሁ። ኦኬ የስ እንደዛ ነው ሲነግሯችሁ የማይገባችሁ ሰዎች አላችሁ ምንም ምንም አንድ የዚህ ጭቅጭቅ አድርገው ቢግቷችሁ ራሱ ማይገባችሁ ህዝብ አላችሁ አይገባችሁም። እናቴ የኛም ሂደን እንደዚህ እንሰራለን አይቀርም። ስራ ከሆነ ስራ ነው። እናንተ ጭቅጭቆ ካልጋቷችሁ የሚገባችሁ አይመስለኝም። በቃ ሲነገራችሁ አይገባችሁ እና ለሁላችንም ልቦና ይስጠን ማስተዋሉን ይስጠንላለሁ። ይህንን ነው የምለው። ሌላ ምንም የምለው ነገር አይኖረኝም። ስለዚህ ዛሬ ደግሞ የሚመጣውን ቪዲዮ አንድ ሶስት አራት ቀን ከዚህ ልጅ ጋር ትሰራለች ሀይሚ። ከዛ በኋላ ከቡቡ ጋር ናት ያው በደረሰኝ መረጃ እና ሀይሚና ቡቡ አልተለያዩም፣ በደረሰኝ መረጃ። እንግዲህ አትጨናነቁ ልላችሁ ፈልጌ ነው። ሀይሚን ልዩ ይወስዳታል ብላችሁ የተመኛችሁ ሰዎች ካላችሁ ምኞታችሁ ከስሯል ማለት ነው። አይሆንም በፍጹም ሰምታችኋል። ሸበለዋን ጥላ የትም አትሄድም። ይህን የመሰለ ግርማ መጎሴ አለው። እነሱ ይተዋወቃሉ፣ ከካሜራ ጀርባ ዝም ብላችሁ እናንተ እኝ አትበሉ። እነሱ ይተዋወቃሉ ከካሜራ ጀርባ፣ እናንተ የካሜራ ጀርባውን አታቁም፣ የካሜራውን ብቻ ነው። ስለዚህ ዝም ብትሉ ያዋጣችኋል። አመሰግናለሁ። ሰው ባልዋለበት፣ ሰው ባልሄደበት እኛ እዚህ ጋር ተቀምጠን ዝም ብለን መለፍለፍ መለፍለፍ፣ ሰው ያላደረገውን አድርጓል፣ ፎቷቸው ወደ ሌላ ነገር እየወሰድን እያመጣን ቲክቶክ ላይ እንዲህ ናቸው፣ እንዲህ ናቸው እረ፣ በስመ አብ ረኛ ኃጢያት የእውነት በጣም ኃጢያተኞች እኮ ነን እኛ ማለት ከሚባል በላይ ከሚባል በላይ የእውነት እኛ እዚህ ጋ ሀገር ላይ ያለን ቅመሞች ስንት ቅመሞች አሉ። አደባቸውን ይዘው ሰውን ሳይነኩ የሚሰሩ እህቶቻችን እነሱን ጭምር አይደለም አለን እንጂ እዚህ ጋር ቁጭ ብለን ሀያ አራት ሰዓት ስልካችንን ላብ ላይ ከፍተና ብለን የምንውል ሰዎች አለ። እናንተ ግን አላማችሁ ምን እንዲሆን አለገባኝም። አይዶን ነው አላማችሁ ምንድን ነው? አይዶን ነው እናንተ የእናንተ አላማ እግራ እያጋባኝ ነው። ምንድን ነው አላማችሁ? ማለት የሆነ ሰው የሆነ አላማ ይኖረዋል እኮ መቼም አይደል? የእናንተ አላማ ምንድን ነው? አላማችሁ፣ ሐሳባችሁ አይ ዶንት ኖ እኔ አልገባኝም። የእናንተ አላማና ሀሳብ እኔ ሊገባኝ አልቻለም። የእውነት ለመናገርና እግዚአብሔር ልቦና ይስጣችሁ፣ ማስተዋሉን ይስጣችሁ። ከቻላችሁ ከቻላችሁ ሃይሜና ቡራን አንድ አድርጉ፣ አልቻላችሁ ደግሞ ተዋችሁ። የምሬን ነው የምላችሁ። እውነተኛ አድናቂ ካልሆናችሁ ተተዋችሁ አትከተሏችሁ በቃ ትክክለኛ አድናቂ ከሆናችሁ ተከተሏቸው። ትክክለኛ አድናቂ ካልሆናችሁ ደግሞ ተዋቸው፣ አታስመስሉ። የምሬ ነው የምላችሁ። በጣም ነው የተናደርኩት፣ ምክንያቱም ብዙ ሚሴች ስለደረሰኝ ነው። የሀይም እና የቡራን ነው ቡራና አንድ መሆን የማይፈልግ ነፍ ህዝብ አለ። በጣም አዝኛለሁ እውነት ለመናገር የምር እውነቴን ነው።